እና ዛሬ ደግሞ ጽናትና ወደ ጽናቶች እንግዲህ ምን ላይ ደረሱ ኪራና ጽናት የሚለውን እነግራቸዋለሁ ማለት ነው። ጽናትና ኪራ እንግዲህ ታርቀው አንድ ላይ ጽናትም ደግሞ ልጅ ለመውለድ ዝግጁ ይሆናለ። ምክንያቱም ባለፈው ጊዜ ኒና የምትባል ልጅ ይዞ መጥቶ ጠብሶባት ነበር ማለት ነው። ቼታ አድርጎብኛል እያለች እየተበሳጨች፣ በጣም ቅቡጥ ያለ ጠብ ነበር ማለት ነው በኪራ መሀል እና በጽናት መሀል። ዛሬ ላይ ግን እሱን ችግር ፈተው አብረው እየኖሩ ይገኛሉ። እንደ በፊቱ ቀጥለዋል ማለት ነው። እሱም ደግሞ ያደረጉት ክብሩና እንደዚሁም ናሆም ምሮናቸው ማለት ነው። ሰኑ አስታርቀዋቸዋል ማለት ነው። ውድ ቤተሰቦች የታርቀው በመታረቃቸው ሁላችንም ደስ ብሎናል ማለት ነው። ኔናም ከዛ ቤት አልሄድም ብላ ከነጽናት ጋር እየኖረች ትገኛለች ማለት ነው። እሱም የምትኖረው እዛ እነሱ ጋር በመሆኗ ነው ማለት ነው። ውድ ቤተሰቦቼ እነሱም ደግሞ ግራ ተጋብተው እች ልጅ ምን ይሻላታል እያሉ ነው ማለት ነው። ኪራም ደግሞ ከነሱ ጋር አብሮ እየኖረ ይገኛል። ሰላም ጤና ይስጥልኝ ውድ ቤተሰቦቼ ዛሬ ደግሞ ክፍል ሰማንያ ስድስትን ጽናትን ይዤላችሁ መጥቻለሁ ማለት ነው። ኪራና ጽናት እንግዲህ እንደምናያቸው አይጥና ድመት እየሆኑ ነበር ማለት ነው። ያንን ያንን አልፈው ግን አሁን ላይ ያሉበት ሁኔታ በጣም ደስ የሚል ጊዜ የሚያሳልፉት ማለት ነው። ግን ኒና የምትባል ልጅ እያለች እነሱ መቼም ቢሆን አብረው ሆነው ፍቅራቸውን አይገላለጹ ማለት ነው ውድ ቤተሰቦች። ምክንያቱም በመሀል ኒና አለች ማለት ነው። ኒና መታለች ማለት ነው። ከዚህ በፊት አስታወሳችሁ፣ ኬራንትን ብላው ነበር ማለት ነው። አማቅጣው ነበር ማለት ነው። ጽናት እሱን ስታይ ደግሞ በጣም ተበሳቂታና ተናዳ እንዴት እንደዚህ ያደርጋል ኬራ ብላ በጣም ተበሳይታ ነበር ማለት ነው። ዛሬ ላይ ግን እሱ እሱ አልፎ ታርቀው ፍቅራቸውን አብረው እያጣጣሙ አብረው እየኖሩ አብረው እያደሩ እየዋሉ ነው። ጽናትም ደግሞ ልጅ እንድትወልድ ጠይቋት ነበር ታስታወሳችሁ ከዚህ በፊት ማለት ነው ኪራ እና እሱን እሱን ደሞ አሁን ላይ እሺ ብላ ተቀብላለች ማለት ነው። ውድ ቤተሰቦቼ እሱነሽ እሺ እሺ ብላ ተቀብላ አሁን ላይ እየኖረች ትገኛለች ማለት ነው። ውድ ቤተሰቦቼ ኪራና ጽናት አሁን አንድ ላይ ሆነው ፍቅራቸውን እየገለጹ ይገኛሉ ማለት ነው። ሊና ደግሞ ክብሩን እያማገጠችው፣ ክብሩ እስቲ ጀርባዬን እሸኝ እኔ ወለምታ ይሁን ብርድ መቶኝ ይሁን አላውቀውም ግን እና ራስ ምታት ከሆነ ፋራስ ታሙኑ ሰችበት ይላታል ማለት ነው። አይመስለኝም ግን እሳ በዚሁ በነካችህ ትብ ማሳጅ ብታደረገ ምን ይመስልሃል ትለዋል ማለት ነው። ክብሩም ተናዶ እንዴ ምን ማለት ነው ይላታል ማለት ነው። ባዝሊን ታመጣና በል እሺ ክብሩ ትለዋል ኔና ማለት ነው። ኔናንም ደሞ እሱ እያሻት እያለ ሰኖ እንግዲህ ተንጨርጭራለች። እንዴት እንደዚህ ታደርጋለህ? እንዴት እንዴት ብላ በጣም እብድ እሳት ጎርሳ እሳት እንትን ብላለች ማለት ነው። እንግዲህ እሳት ጭራለች ማለት ነው። እንዴት እንደዚህ ያደርጋል? እንዴት ብላ በጣም ተናዳለች ማለት ነው። ጭራሽ ከዚሽ ከኒና ጋ ብዙ ጊዜ ከኒና ጋር ስታየው አሁን ላይ ሰኑ ከክብሩ ጋር እየተደባደበች ትገኛለች ማለት ነው። ቤቴ ሁለተኛ እንዳይመጣ ነው የማደርገው ኔ ሰኗ አይደለውም። እንዴት በእኔ ላይ ችት ያደረጋል? ጭራሽ ከሷ ጋር እንዴት ለምን ብላ በጣም ትናደዳለች ማለት ነው። ውድ ቤተሰቦች በጣም እየተናደዴ እየተበሳጨች አይጥና ድመት ሆናለች ማለት ነው። ከክብሮ ጋ ያላት ነገር በጣም ተናዳ እንትን የምትለው ነገር በቃ ቤቷ ይሄዳል ማለት ነው። ምንነሽ ነው እማት መጮው ስነጽናት ጋ ምንነሽስ ነው እንትን ማት ይኝላታል ማለት ነው። እሷ ደግሞ ከዚህ በኋላ ምንፈልገህ መጣ ጭራሽ ቤቴ እንዳመጣ ኮ ብዬ ነበረ ትለዋለች ማለት ነው። እንዴ ምን ለማለት ስትፈልገች ነው? እንዴት አንመጣም ይላል ክብሩ ማለት ነው። እሷ ግን ከዚህ በኋላ ቤቴ አላይህም፣ አታየኝም፣ እኔ እናንተ አንገናኝም ከዚህ በኋላ ትለዋልች ማለት ነው። ምን ማለት ነው? እኔ ኮ ሰለማወድሽ ና ሰለማከብርሽ ሰለማፈቅርሽ ነው አንቺ ቤት የምመላለሰው። አንቺ ግን ለእኔ ክብር የለሽም ይላታል ማለት ነው። እሷም ደግሞ እየተናደደች እንዴት እንደዚህ ይትላለህ? ምን ለማለት ፈልገህ ነው? እያለችው ነበር ማለት ነው። ውድ ቤተሰቦች እሷም መነጋገር መፍታት ሲችሉ፣ እሷ ግን ተነስታ አጥፍታለ በጥፊት ትመታዋለች ክብሩም ማለት ነው። ክብሩም ደግሞ እኔ ኮ ላንቺ ስሜት ስላለኝ ነው ላንቺ እንደዚህ እንደዚህ ስላለኝ ነው እንጂ ጠል እንትን ብዬሽ አይደለም ሴት አጥቼ ወይም ደግሞ እንትን ብዬ አይደለም። አንቺ ግን እኔን ተነስተሽ በጥፊ መታሽኝ፣ የማትረቢ ላታል ማለት ነው። ውድ ቤተሰቦቼ በዚህ በዚህ የተነሳ እንግዲህ ሀይጥና ድመት ሆነው ይገኛሉ ማለት ነው። እየተደባደቡ ነው ማለት ነው። ውድ ቤተሰብ እኛም ደግሞ በማየት በማየት የማይፈታ ነገር የለም ብለን እየፈታ ነን እንገኛለን ማለት ነው እላችኋለኝ። አንድ ላይ ቢሆኑ ሰኑና ክብሩ ደስ ይለናል ሁላችንም ምክንያቱም ምሩም ምሩ፣ እንደገና ደግሞ ማነቸች እንትና አንድ ላይ ቢሆኑ ደስ ይለናል። ውድ ቤተሰቦች አንድ ላይ ሆኖ ማለት ነው። እነሱ ግን እንኳን አንድ ላይ ሊሆኑ ጭራሽ አይጥና ድመት ሆነው እየተገኙ ነው ማለት ነው። ውድ ቤተሰቦቼ አይጥና ድመት በመሆን እየተደባደቡ ይገኛሉ ማለት ነው። እኛም ደግሞ ሆን ብለን እያጨበጨብን እኔማ ጨብጫቢ ነኝ። አህ ጨብጫቢ እያልን የኖርን ነው ማለት ነው። በቅርቡ ደግሞ እነሱ የተጣሉበትን እንትን ያሉበትን የምናየው ይሆናል ማለት ነው። እነሱ ተጣሉም ተዋደዱ ወይም ተፋቀሩ መልሰው ግን እንደሚገናኙ ተስፋ አለኝ ማለት ነው። እነሱ መታረቅ እንዳለባቸው ነገር ያው ሁላችንም ማስታረቅ ግድ ይለናል ማለት ነው። ኒና እንግዲህ የኪራ እንትን ማለት ነው። ውድ ቤተሰቦቼ ኪራ ነው ያመጣት እዛ ቤት ውስጥ ማለት ነው። አንድ ላይ እንድትሆን ማለት ነው። ኪራ ነው ያመጣት፣ ግን እሷ ኪራ አምጥቶ እሷ ጋር ተቀምጣለች ማለት ነው። ውድ ቤተሰቦቼ እነ ጽናት ቤት ነው ያለችው እነ ጽናት ቤት ነው ያለችው። ስለዚህ ምንም ማድረግ አይቻልም ማለት ነው። እነሱም ደግሞ ግራ ተጋብተው እንዴት እንደዚህስ ማድረግ አለባቸው እኛስ ምን እናደርግ እያሉ ግራ ተጋብተዋል ማለት ነው። ውድ ቤተሰቦች እኛም ደግሞ እንግዲህ ቁጭ ብለን ዓይን አይናቸውን እያየን እንገኛለን ማለት ነው። አሁን ላይ ጽናት ደግሞ ለማርገዝ ዝግጁ ሆናለች ማለት ነው ውድ ቤተሰቦቼ፣ ማርገዟ አይቀርም ማለት ነው። ያው በፊት ላይ እንትን ብላ ነበር ማለት ነው። ውድ ቤተሰቦቼ አሁን ግን ሆን ብላ ተነስታ ለማርገዝ ዝግጁ ናት ማለት ነው። ቤተሰብ ኪራና ጽናት በፊት ላይ አይጥና ድመት ነበሩ። አሁን ላይ ግን በትዳር አብረው እየኖሩ አብረው ፍቅራቸውን እያጣጣሙ ይገኛሉ ማለት ነው። እኛም ደግሞ ቁጭ ብለን ማየት ነበር ዝግጁነታችን አሁንም ደግሞ እንደቀጠለ እያየናቸው ማለት ነው። ከዚህም በኋላ ደግሞ ቆንጆ ነገር እንደምናይ በእነሱ ተስፋ አለን ማለት ነው። ምሩና ናሆም ደግሞ ወደ እነሱ ስመጣላችሁ እነሱ ደግሞ አይጥና ድመቱ ነዋል ማለት ነው። እሱ ስራ አትስሪ ይላታል ማለት ነው። እሷ ደግሞ ስራ መስራት አለብኝ እንዴት ቁጭ ማለት እችላለሁ? እባክህን፣ እንደዚህ አትበልኝ፣ መስራት ባለብኝ ሰዓት እሰራለሁ ትለዋልች ማለት ነው። በፍጹም እያመመኝ ስለሆነ አትሰሪም። እኔ እኮ ስለምወድሽና ስለም ማከብርሽ ነው ለሌላ አይደለም ብሎ ይነግራታል ማለት ነው። እሷም ደግሞ እሺ፣ እንደዚህ ከሆነ እሺ ትለዋለች ማለት ነው። በዚህ የሚያናድ ነገር ስላልሆነ አትናደድብኝ የኔ ትለዋለች ማለት ነው። እየተጣሉም እየተበሰጫጫ ማለት ነው። ናሆሚ እንግዲህ ስራ እንዳሰሪ ብዬሽ የለም ወይ በማለት አይጥና ድመት እየሆኑ ነው ማለት ነው። እሷ አሁ አብዝተዋለች ማለት ነው። ስራ ትስሬ ከተበሽ መስራት የለብሽ ማድብሽ መቀመጥ ነው ያለብሽ ማለት ነው። እንግዲህ እነሱ አይጥና ድመት በሆኑት እዚህ ጦጢት እነሱን ሽምግልና ይቼ ነው። ሁልጊዜ ሸምግዬ ነው ተይተው ተይተው ብዬ እንደሸመገልኩላቸው ነው ማለት ነው። አሁን ላይ ግን እንደሚታረቁም ደግሞ ክብሩ እና ጽናትን እነግራቸዋለሁ ማለት ነው፣ ሲታረቁ ማለት ነው። አሁን ግን ምሩም ደግሞ ደስ ብሏታል። ከናሆሚ ካን ያለችው ናሆም ጋር አብራ እየኖረች ትገኛለች ማለት ነው። ይህን ይመስላል ውዶችዬ፣ ጽናት እንግዲህ እናንተ ከእኔ የሚጠበቅባችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እኔም በማበረታታት ወደ ኋላ ሳትሉ እኔን በማበረታታት ላይክ እና ሸር እንዲሁም ሰብስክራይብ አድርጋችሁ አበረታቱ ማለት ነው። ይህን ይመስላል። ከወደዳችሁን ላይክ እና ሸር አድርጎ ሰብስክራይብ ባይ። ይወዳችኋል።